አላዛር እንግዲህ በተለይ ከኒውትሪሽን ባለሙያ ጋር በተያያዘ አልፎ አልፎም በቲክቶክ ላይ ትከሰታለህ፣ ይሃለው እና አንድ በጣም የገረመኝ ነገር አለ። ሌሎቹን በማስተካከል ላይ ነው አብዛኛው ስራዎች ከስነ ምግብ ጋር በተያያዘ ሌሎቹ የሚሰሩትን ልጆች በማስተካከል ላይ ነው ብዙ ስራዎች። እና ምንድን ነው የታዘብከው ነገር እዛ ፕላትፎርም ላይ? አሻ አመሰግናለሁ። አሁን የስነ ምግብን በተመለከተ ስለ ኒውትሪሽን በጣም ብዙ ሰዎች በጣም ብዙ መረጃ በብዙ የሚዲያ ፕላትፎርሞች ላይ ያሰራጫሉ። እነዛ ሁላ ግን መረጃዎች በሙላ እውነት ናቸው ማለት አይደለም። ስነ ምግብ ደግሞ ኒውትሪሽን ለጤናችንን ለመጠበቅ ጤናማ ህይወት ለመኖር በጣም ወሳኝ ነገር ስለሆነ የተሳሳተ መረጃ የሚሰራጭ ከሆነ ህይወት ነው የሚበላሸው፣ ጤናችን ነው የሚቃወሰው። ስለዚህ ዝም ብለን ከማየት እንደ ባለሙያ የበኩላችንን ለማስተካከል ጥረት ላርግ ብዬ ነው። ምግብ ላይ ደግሞ ሰው በትኩረት ማየት ይፈልጋል። እንዳልከው ደግሞ ሙያ በሙያው ዘርፍ ሆነው መተንተን የሚፈልጉ ደግሞ ብዙዎች ናቸው። በዛ ረገድ ጥሩ ታዝበሃል ብዬ አምናለሁ። ከትዝብቴ ውስጥ ግን አንደኛው በጣም የሳበኝ ስለ ካሎሪ የተሰራ የቲክቶክ ላይ የካፒታል ሲ ካሎሪ እና የስሞል ሲ ካሎሪ ልዩነትን ያብራራህበት ሁኔታ ነው፣ እና ለእኔም እራሱ አዲስ ነገር ነው። እሷም በጣም ጥሩ ማሳያ ነው። ማንም ሰው ማውራት ይችላል እንዳልኩ፣ ኦሬዲ ፕላትፎርሙ አለው፣ ሁሉም የፈለገው መናገር ይችላል፣ ግን ትክክለኛ እውቀት ከሌለው ኳሊፋይድ ካልሆነ የሚናገራቸው ነገሮች ስህተት ይሆናሉ። ተራ የሚመስሉ ነገሮች አሁን ይሄንን የካሎሪ የኢነርጂ መለኪያ ዩኒት ነው። ኪሎ ካሎሪ ብለን እንጽፋለን፣ ካሎሪ ብለን ካፒታል ሲ አድርገን እንጽፋለን፣ ካሎሪ ብለን ስሞል ሲ አድርገን እንጽፋለን። አሁን እነዚህ የተለያዩ ናቸው። ስሞል ሲ ያለው ካሎሪ እና ካፒታል ሲ ያለው ካሎሪ እኩል አይደሉም። ሰው ግን ይሄንን እያቀያየረ ይጠቀማል። ይሄ ደግሞ ፍጹም የተሳሳተ እና ያልሆነ መረጃን ማቃበል ነው። ስሞል ሲ ያለባት ካሎሪ ካፒታል ሲ ያለችው ካሎሪ እኩል አይደሉም። አንድ ሺ ስሞል ሲ ያለው ካሎሪ አንድ ካፒታል ሲ ያለው ካሎሪ ነው። የአንድ ሺ ልዩነት አለው። ካፒታል ሲ የካሎሪን ስናነሳ ኪሎ ካሎሪ እያልን ነው ማለት ነው። ኪሎ ካሎሪ ኪሎ ስንል ኪሎ ማለት አንድ ሺ ስለዚህ ኪሎ ካሎሪ እንላለን። በጣም አሪፍ ነው። በርታ ለማለት ነው በዚሁ አጋጣሚ